ሰዎች ያለችው ቤት እዛ ማለት ነው። ስለ ለስራ ስትወስደ ወደ መክተብ ትወስናለች። አሁን ማን ነው ወደዚህ ያመጣሽ? ከእሷ ጋር እሷ ለስራ ላክችኝ። እዚሁ ቅርብ ነው። አሁን የእሷ ቤት ማለት ነው። ለስራ ስትልከን ድራይቨር ውስጥ ግቢና ሂጂ ስራ ስትለኝ ዚ ከሻርጃ በግሬ ነው ወደ የምትሄጂበት ታውቀዋለሽ። ዝም ብዬ ስሄድ አበሻ እንዳገኘው

አማርኛ ብቻ ነው የምትናገረው ስልጠኛ እና አማርኛ ብቻ ነው የምትናገረው ስልጠኛ እና አማርኛ እሺ እኔ እረዳሻለሁ የሚረዳሽ ነገር ብኖር አንደኛ እሷ ጋር እደውላለሁ ምክንያቱም ፓስፖርት ማግኘት አለብሽ ሕጋዊ ሆነሽ በሕጋዊ መንገድ ከመጣችሽ እሷ ማድረግ ያለባትን ታረገዋለች። እንግዲህ አይ እኔ ከዚህ ሁላ ስቃይ ወደ ሀገር ይገባለሁ የምትም ከሆነ ወደ ሀገር የምትገቢበትን መንገድ

ለባሽ እወስድሻለሁ። አህ እንግዲህ በአንቺ ጥፋት ከሆነ እኔ አላቅም። በሁለታችሁም በኩል ማየት ነበረብኝ። እኔ አሁን አንቺም እሷም ምን እንደምታወራ ማየት ነበረብኝ። ቢሮ አይ፣ አልፈልግም። የምትሄጂው ከሆነ ቀጥታ እኔ በራሴ መኪና፣ በዚሁ መኪና እወስድሻለሁ። እንባስ እዚያ ሄደሽ መፍትሄ ይስጡሽ። እኔ ምንም